ሰላም ፋሚሊ እንግዲህ ዛሬም በሌላ ቪዲዮ ተመልሰናል ከነቢል ጋር ይላል እና ዛሬ ጋይስ፣ ያለነው ኦዳይባ አካባቢ ነው። ሶ ኦዳይባ እንግዲህ ለማታውቁት አርቲፊሻል ቢች ያለበት ቦታ ነው፣ ቶኪዮ ላይ ማለት ነው። ከዛም በተጨማሪ ደግሞ እንግዲህ እንዳለ መሬቱ ራሱ በላይክ ቆሻሻ ደፍነውበት ነው ያሰፉት ማለት ነው። ብቻ በሰፊው ሌላ ቪዲዮ ሰራላችኋለሁ፣ ግን ያ ቦታው በጣም ያምራል። እኔም ትንሽ ቆይቼ ነበር አክቹሊ ከመጣሁኝ ዛሬ ያው ከነ ነቢል ጋር እስቲ የክሩዝ ራይድን እንሄዳለን ተባብለናል። ሶ ያ በቃ ኢንጆይ እናደርገዋለን አንድ ላይ የትም እንዳት ሶ ጋይስ ያው አሁን ትኬት መቁረጫ ጋር ደርሰናል። እስከ አሳኩሳ ድረስ 1400 ይሄን ነው። ሶ ዩ ጋይስ ትኬታችን ተገዝቷል። ዛሬ በክሩዝ ነው የምንሄደው። ቶክዮ ስካውን በቃ በቆየንባቸው አምስት ቀናት ውስጥ ገና ያሁኑ በቃ ያው የሆነ ደስ ብሎኛል። እኔ ተፈጥሮ የሆነ ነገር ነው የምወደው። በነገራችን ተፈጥሮ ይሄ ፌክ ነው ብለኛል፣ ግን ስቲል ውሃ ውሃ ነው ውሃ ውሃ ነው እና ግን ነቢሉ ስለ እንትኑ ስነግርህ ምን ተሰማ? ላይክ ይሄኛው አካባቢ ምንድን ነው ላይክ የእውነት እንዳልሆነ ማለት ነው። ተደፍኖ እንደሆነ ስነግርህ በጣም ምንም ማድነቅ ነው የምችለው። ስንት ዓመት ፈጀባቸው ቢያንስ አላቅም። ብቻ እኔ ራሱ አላውቅም ነበረ። ድንገት ነው ካለቀኝ ጋር እንደዚህ እየሄድን ስራ ቦታ ላይ ማለት ነው። ስለዚህ እውነት ላይ ሆን ይችላል ማለት ነው። ከዛ ሰርች አረግኸኝ ሰርች አረግኸኝ ሳይሆን ነው ሪያሊቲ ነው። ጄትስኪ ማለት ነው እ እዚህ ላይ ጄትስኪ እና አንድ ሰዓቱን ጀስ ይቻላል። እዚህ ሀገር እኮ ምንም ነገር ያለ ላይሰንስ ነው የሚሉ የሆነ ቦታ ሄጄ ብቻ ትዝ ይለኛል የሆነ ያለ ላይሰንስ አይቻልም። እንጠይቃቸው

ገባለት ነው ይላል ነቢል። ልንገባ እኔ ወደ ክሩዛችን። ይኸው ሰልፍ ነው ጋይስ። ወራጆች ደግሞ እዚህ ጋር እየወረዱ ነው። እኛ ደግሞ ይኸው ልንገባ ተሰልፈን እየሄድን ነው። ይኸው ትኬታችን አሁን እየተገባለት ነው። እላይ ላይ አንችል በውስጥ ነው ላይ የሚወጣው። እላይ ለመውጣት በውስጥ ነው የሚገባው። አይ እዚህ መጣል ይቻላል። ሌላ ሰው አታስገቡ ሌላ ሰው አትክረስ እኮ ነው። መንቀሳቀስ ጀምረናል ጋይስ። ነቢል ልማነሳ ፎቶ ጉድ ፈላ ብሎኛል ጋይስ። እንዳታስብ ያበደ ነው ጋይስ። አሁን እየተነሳን ነው። በጣም በጣም ነው የሚያምረው ጋይስ። አሁን እየሄድን ነው ወደ አሳኩሳ ማለት ነው። እንደምታዩት በቃ ቪው እላችኋለሁ፣ ምን እላችኋለሁ፣ በቃ በጣም ነው የሚያምረው። እዛ ጋር ሌሎች ቦታዎችም አሉ። ክሩዞች ምናምን ይሄ ሪል ላይፍ እቃ ምናምን የሚያጓጉዙ ማለት ነው። እንደኛ ለመዝናኛ ሳይሆን እቃ ምናምን የሚያጓጉዙ ምናምን ነገሮች አሉ፣ እና ደስ የሚለው ነገር ምንድነው ነው መሰላችሁ ሩፍ አለው ሰው። አሁን ያለንበት እኛ ማለት ነው፣ እዚህ ቶፕ ላይ ሆናችሁ እያያችሁ መሄድ ትችላላችሁ። ከስርም ደግሞ መቀመጫ ምናምን ቁጭ ብላችሁ ዝም ብላችሁ ኢንጆይ እያረጋችሁ እየበላችሁ እየጠጣችሁ መሄድ ከፈለጋችሁም ከስር ቁጭ ብላችሁ መሄድ ትችላላችሁ ማለት ነው። የሆነ የሆነ ሰዓት ወዝወዝ ወዝወዝ ይላል ታውቃላችሁ። ሶ አሁን ጋይስ የመጀመሪያው ስቶፕ ደርሰናል፣ ዊቺዝ ታኬሽታ የሚባለው ቦታ ማለት ነው እና አሁን የሚወርዱትን አውርዶ ሌሎች እየጫነ ያለው እኛ ወደ አሳኩሳ ስለሆነ የምንሄደው በዚሁ ነው የምንቀጥለው። እና በጣም ብዙ ጃፓኒዞች አሉ፣ ላይክ ቱሪስቶች ብቻ ሳይሆኑ ጃፓኒዞች ራሱ በጣም ብዙ ጃፓኒዞች ናቸው እየወጡ ያሉት እዚህ ላይ ማለት ነው። እነሱም እሁድ ስለሆነ ዛሬ በተለይ ኢንጆይ እያደረጉ ነው አይቲንክ ይችኛው አታምርም ጋ ይሳያችኋት። ምታምርዬ ቦት ነች። ተመልሰን በዚሁ ጌት ነው የምናልፈው መሰለኝ። ነው አይደለም፣ በዚህ በኩል ነው የምንሄደው። አያችት፣ ሁለት ትሬን ማስተሮች አሉ ከላይ የሚቆጣጠሩ ምናምን ነገር፣ ዞር ዞር እያሉ በዚህ ጋር ትግቡ በዚህ ጋር ትውጡ ምናን ነገር ይሏቸዋል። እዴ፣ አረ በራሱ ነው ባካችሁ። ዞረ በራሱ ልንገባ ነው ሰው በዛ እና አሁን ታውቃላችሁ፣ በስማም ተጨናነቀ። ውስጡ እንዳለ አሁን ሰው በጣም በዛ። እዚህኛው ጋር የገቡ ሰዎች ማለት ነው። እና ወደ አሳኩሳ ለመሄድ በጣም ብዙ ሰው ነው ያለው። ንፋስ ራሱ አሁን በጣም እንትን እያለ ነው፣ ድምፁ ከተሰማችሁ የሚመታ ነው የሚመስለው። ጋ ሶጋ ዘለል ብትሉ ቅ አድርገው ነው የሚያስቀራችሁ። ልንደርስ ነው እዚህ ጋር ዘለል ብትል ትንሽ ፎቶ ልትነሳ፣ ነቢል አንድ ላይ ፎቶ ልንነሳ ነው እያለ ነው። ፋይናሊ እንግዲህ አሳክሳ፣ አሳክሳ ደርሰናል ጋይስ። እንደምታዩት፣ ኦ ይሄኛው ደግሞ በጣም ነው የሚያምረው። ዋው እና ደስ የሚላችሁ እንዳለ ሌሎች ቦቶች አን ሲመጡ ቻውናን ኢንተራክት ያደርጋሉ በጣም ማለት ነው። እኛ ጋርም ያሉትም፣ ከዛኛው ሳይድም ያሉት ሰዎች መ አሁን ነቢል አንድ ላይ ፎቶ እንነሳ ብሎ ይኸው ኢንተራክት ሊያደርግ ነው። እስኪ ድፍረት ጋይስ እኔ በጣም ነው የምፈራው። ነቢል ሊያስተምረኝ ነው። ቅድም ሲመክረኝ ነበረ። እየወጣን ነው። ከታች እኛ እስካሁን ከላይ ነበር የነበር ነውና ከታች ያለው ቪው አላሳየዋችሁም። ያው ውስጡ እንደዚህ ነው። ተጨናንቋለሁ አሁን እንዳለ እየወረዱ ስለሆነ ወንበሮች ምናምን ነገር አሉ እዚህ ጋር እንደፈለጋችሁ ቁጭ ብላችሁ እየጠጣችሁም እየበላችሁም መውጣት ትችላላችሁ። እዛ እዚህ ጋር ቆመው በጣም ቴንኪዩ ምናምን ነገር ይሏችኋል። ይሄ ነገራቸው ያው እንደሚታወቅ ነው። በጣም ይሞቅ ነበር አይደለ ምናምን ነገር ያው እዚህ ጋር ለሰውየው ማለት ነው በጣም ደስ የሚል ነበር። እናመሰግናለን ብለን ምን እንደሚለን እንሰማለን። እንዳለ እያመሰገነ ነው ያለውና እስቲ እኛም ብለህ ነው የሚለንን እንሰማለን። እንቻው እንለዋለን። አሃ እነሱ ይቀድሙናል ነው ቪአይፒ ናቸው። ነቢል እኮ እዛ ውስጥ ነው ያለው እየቀረጸ ነው ያለው። ናዚ አላቶ ዘይመስታ ታመስ ካጠስ ቬሪ ሰምታችሁታል። በጣም ደስ ሲል ነበር ወተናለውን ዋው! ውስጡ ትንሽ ይሞቃል እና ንፋሱ ደስ ይላል። ውጪ ላይ ያለው ናሚሴ እንዴ ነበረ። በጣም ደስ የሚል ኤክስፔሪየንስ ነበረ። አሁን አሳኩሳ አካባቢ ነው፣ ወደ ውጭ ወጥተናል። ከኦዳይባ እስከ አሳኩሳ ድረስ ነው የመጣ ነው። ያ ይቀጥላሉ ሏችን ባይ ባይ። ብዙ ነገር ነው የተማርኩት ዛሬ

አሁን ከፍቶኛል ጋይስ በቃ ነቢል ሊመለስ ነው አንድ አምስት ስድስት ቀን አለሜን አሳይቶኝ ነበር አለ ተስማማ አይ አለሜን ነው ያየሁት እንጂ በጣም ደስ ብሎኝ በቃ አይቼ ልትሄድ ከፋኛል